ዘመናችዊዎች ናቸው። እናንተ እንደኛ ናችሁ። መጽሐፍ ቅዱስ ቆይ ይዘችሁ መመጣት ሼም ይዘችኋል። አገልጋይ ሆኖ መጽሐፍ ቅዱስ የማይዙ አሁን ሼም አይደለም? ሼም አገልጋይ ሌበል ታገልጋይ ሌበላቸው ታገልጋይ አገልጋይ ከሆነ መጽሐፍ ቅዱስ ጤሎ የሚመጡ ሰዎች አገልጋይ አይባሉም። ታገልጋይ ነው የሚባሉ። መጽሐፍ ቅዱስ መያዝ አለባቸው። ቸርች ስትሄዱ እንደዚህ ያዙ። ታክሲ ስትገቡ እሁድ ነው ቸርች ይሄዳ እየሄድኩ እንጂ እናንተ ዘመናዊ ሆናችሁ ስልክ ስልክ ነው የምትይዙ። ሶፍትዌር አሁን ባይገባስ እስኪ አሁን መጫኛ አብዴት የሚያደረጋ ባይኖር ስልክ ማለት ተጨማሪ ነው። ከመጽሐፍ ቅዱስ ጎን ጎን በምትይዙ ማለት ነው ወይ አዲስ ወይ ደግሞ ኒው ቴስትመንት ትራንዚት ካለ ትራንዚት አድርጋችሁ የሚታዩበት ነው እንጂ መጽሐፍ ቅዱስ እሁድ ቀን ስቸርች ስትሉ መጽሐፍ ቅዱስ ነው ይዘችሁ መሄድ አለባችሁ። መጽሐፍ ቅዱስ ይዞ የሚሄዱ ሰዎች ናቸው ፋራ ጌታ ፋራ የሚያስተምሮ ትምህርት ስለ ክርስቶስ ታምራት ነው የሚያስተምረው ሁሉ። ሰዎች የእግዚአብሔር ቃል ማርቆስ ወንጌል ምዕራፍ 6 ከቁጥር 53 በእጃችሁ ላይ ያዙ መጽሐፍ ቅዱስ። ተሻግሮም ወደ ምድር ቤዳ ወደ ጌንሴሬጥ ደረሱ። ታንኳይቱም አስጠጉት ከታንኳይቱም ሲወጡት ወዲያውም አውቆ በዛች አገር ዙሪያ ሁሉ ሮጡና፣ እርሱ እንዳለ ወደ እርሱ ወደ ሰሙበት ስፍራ ህመምተኞች ሁሉ በአልጋ ላይ አመጡ። በገባበት ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ላይ ደዎች ያኖሩ ነበሩ የልብሱን ጫፉን እንኳ ልዳስሱ ይለምኑ ነበረ የዳሰሱት ሁሉ ዳኑ ይላል አሜን በል እስኪ ኢየሱስ በነበረ ሳይድ ላይ የነበረበት ቦታ ላይ ሰዎች እየገፉ ነበረ ደስ የሚል ግን እኔ የልብሱ የነኩ ሰዎች ሁሉ ሁሉ ነው የተባለው ሁሉ ምን ሆነ ዳኑ ይላሉ አንድም ሳይቀር ምክንያቱ በኢየሱስ ታምራት ውስጥ ቅናት የለም። ያው ቅናት ካለ በዘው ወይ ሃፍ ፓርት ነው፣ ብሌስንግም ሃፍ ፓርት ነው፣ ሂሊንግም ሃፍ ፓርት ነው ሚራክሊስ። ምክንያቱም ምንድን ነው ቅናት ካለ አንዱ ሲባረክ፣ አንዱም ሲለወጥ ለአንዱ በረከት ስለማይወድ እኔም ከሱ መብለጥ ፈልጋል ብሎ ስለሚሰራ ያንተ በረከት ውጭ ሌላ ሰዎች እንዲባረኩ አትፈልግም ቅናት የሚባል ነገር እቺ ናት ኢየሱስ ክርስቶስ ዘመን ላይ ለምንድን ነው ሰዎች ወደ ሱ ሲጠጋ የሚባረክበት ሰዎች ወደ ሱ የሚጠጋበት ለምንድን ነው የሚፈወስ ብላቸው ከጠየቃችሁ ቅናት የሌለው ሂሊንግ ነው ኮምፒቴሽን የሌለው ሂሊንግ ነው ከክልት ይበልጣሉ ከክልት ይበልጣሉ ብሎ የሚሰራ ሰው የለም ዛሬ እኔ የሚጸልላችሁ ለሁላችሁ ማለት ነው ቅናት የሌለው በር ይከፈትላችሁ በኢየሱስም ቅናት የሌለ በር ይከፈት ቅናት የሌለ በር ይከፈት ቅናት የሌለ በር ብሎት ቅናት የሌለው ታምራት ብሉት። ቅናት የሌለው ዲል ብሎ እስኪ በኢየሱስም በፊት ተከፈተ ብሉት። አሜን ወይ። መንፈሳዊ ዓለም ላይ ሼር የሚባል አለ፣ መካፈል የሚባል አለ። መካፈል የሚባለው ሼር የሚባል አለ። አሁን እቺ ውሃ ካለ ይሄ ውሃ አራት ሰው አድርጌ ይጠጣል። ቅናት ካለ ግን ሼር አይኖርም። ሼር ከሌለ ደግሞ ማተጋገዝ የለ መተጋገዝ ከሌለ ደግሞ ለአንድ ሰው ብቻ እንደ ሜኑ ታያለ ሌሎቹ ደግሞ ተጠብቀዋል። ስለዚህ ክርስቶስ በክርስቶስ ዘመን ላይ ምንድን ነው መተጋገዝ ነው ያለው። የልብሱን ጫፍን ካ የዳሰሱት ይለምኑት ነበረ። የዳሰሱት ሁሉ ምን አድርጉት ዳኑ። እቺ እናንተ የምታቃቸው እቺ ደሚም የሚፈሳሰ የተነበረች የዳነች ግን እዚህ ላይ ሁሉ ነው ዳነው። ልብሱ ለመዳሰስ ይለምኑት ነበረ። የዳሰሱ ግን ሁሉ ዳኑ። ዛሬ ቅናት የሌለ ፈውስ ቅናት የሌለው ታምራት ቅናት የሌለው ድሎች። በጌታ በኢየሱስም ቤታችሁ ይግባ፣ በኢየሱስም ቤታችሁ ይግባ። በዛ ወይ እዝጋብሔር የሚያደርገው ታምራት ከሰው ጋር ከተገናኘ መከራ ነው። አሁን እኮ ግርም የሚል እዝጋብሔር ታምራት ሰርቶላችሁ፣ ታምራታችሁ ከሰው ጋር ከተገናኘ ግን ከባድ ነው። ዛሬ የሰው እጅ የጨረሰ በረከት ያገኛችሁ ይሄ በር ነው እዝጋብሔር ዛሬ የሚከፍትላችሁ የሰው እጅ የሌለበት በረከት የሰው እጅ የሌለበት ታምራት የሰው እጅ የሌለበት ድሎች ጓዳችሁ ያገኝ፣ ትዳራችሁ ያገኝ፣ ልጆቻችሁ ያገኝ፣ ደስትናችሁ ያገኝ። ስዳው እስኪጨበጠር ጊና ሰማይ ላይ የለም ቅናት ብሎት ይኸው ሰማይ ነክ ነገር ቅናት፣ ያለ መሬት ላይ ግን ምን አለው ቅናት። በህይወታችሁ መፍራት አለባችሁ ሁለት ነገር ፍሩ። ሲሳካላችሁ የሚከቡ ሰዎች ፍሩ። ሲሳካ የሚከቡ ሰዎች በጣም ጠላት ናቸው። ፍሩ። እነሱ ሚሳኤል ናችሁ። እስ አን አመን ብሎስ ምክንያቱ ቅናት ያለው ስኬት ውስጥ ነው። ሳይሳካ ቅናተኛና ቅናቱ አታውቅም። እና በራችሁ ሲከፈት የሚመጡ ሰዎች ፍሩ እንጂ ሳይከፈት የሚመጣ ሰው እንዳትፍራ። ስኬት ለአገልጋይ ብቻ ነው ወይ ጭንቀት ብዬ ካልኩሌሽን አድርጌ አሰብኩት። ስኬት ለአገልጋይ ብቻ ለም ጭንቀት ስኬት ለሁሉ ነው። እስኪ የኢትዮጵያ ባለ ሀብት የትም ቦታ ይገኛል። ሰውየ ኮ ሙስሊም ሆን ይችላል፣ ኦርቶዶክስ ሆን ይችላል፣ ካቶሊክ ሆን ይችላል። እስኪ የኢትዮጵያ ባለ ሀብት ሀብታም ነው የሚባለው ኢትዮጵያ ውስጥ የሚታወቀው ባለ ሀብት የትም ቦታ ይገኛል። አይገኝም። ስኬት ላይ ስላለ የሚጠቁ ብዙ ናቸው። ምክንያቱ ስኬት ለአገልጋይ፣ ለተገልጋይ፣ ለሀብታም ለሁሉ ነው።

ሚሳኤል እጅ ላይ ያላችሁ ስመ ልተኩሱ ኢየሱስ የሰማና ምድር ፈጣሪ ስለሆነ ነው እንጂ እሱ ላይ የታቀደው ሞት ብዙ ጊዜ ነው። ብዙ ጊዜ ሞት ታቀደው ብዙ ጊዜ ያልተቻለበት ነገር መገደል ስለማይችሉ ብቻ ነው። የመጣበት አላማ የዓላማ ጨርሶ ደግሞ መሞቱም አላማ ነው፣ መነሳቱም አላማ ነው። ስለዚህ እንደገና መመጣቱም አላማ ስለሆነ ነው። መገደል ያልቻሉ እንጂ መጀመሪያ ነበር ሊገሉ የፈለጉ ለስኬት የሚጸለው ሰዎች ስኬት ሲመጣ ደግሞ ቅናተኛ ደግሞ ብዙ እንዳለ ማወቅ አለባቸው። ቅናተኛ አለ። መሬት ላይ፣ ሰማይ ላይ ምን የለም ቅናት የለ፣ ደግሞ ታቃችኋል። ስኬት የምትባል ከሰማይ የምትመጣ ሰማይ ላይ ቅናት ስለሌለ ነው። አሁን እናንተ ብዙ ለፍታችሁ ለፍታችሁ እስከ አንድ ቀን ይሳካላችሁ። ምን እንደሚቀኑ ሰዎች ታገኛል። አንድ ቀን ከሳካ ቅናተኛ ይበዛባቸዋል። ምክንያቱ ስኬት ውስጥ ነው ቅናት ያለው ደግሞ ስኬት የሚጠላ ሰው አትውደዱ። ዝም ብሎ የምናድዱ አሉ።

ተው እባክህ፣ በቃ ተው። ምን ወቅ አይ ተው በቃ አንተ ስጀመር እኮ በቃ ሁሌ ይናደዳል። ምክንያቱስ ቀንቼዋለሁ እንዳይል አፍ ከብቶ መናገር አይችልም። የቅናቱ መገለጫ በምንድ ነው? በንዴት ነው። በቃ አንተ እንደሚወድ መስለው ድሮ እኮ ለሰባት ወር ደውሎ አቅም መገለጫ ምንድን ነው? ንዴት ነው። በዘቦይ እኔ አንድ በረከት ልባርካችሁ፣ ይሳካላችሁ። እስኪ ለስኬት ልጸልላችሁ ሻንስ እኔ አሁን የሚለው ነገር የምትለዩ ሲሳካላችሁ ብቻ በጌታ በኢየሱስ እንደዛ ጋር ነብይ ይጸልላችኋል ይሳካል። ደርሰ መታቆ ነገር ጋ ድረስ የስኬት ጎዳና ውስጥ ግባ። በኢየሱስም ይሳካላችሁ፣ በኢየሱስም ይሳካል፣ በኢየሱስም ይሳካል። ስዳው ስለዚህ ለስኬት የሚጸለው ሰዎች ስኬት ይሁንላቸዋል። ግን ማርያት ላለው ቅናት ግን ያንቀሳቅሰዋል። ስኬት ሲኖረል ራሱ የሚታመጣ ላይን መስመር አላት። መንፈሳዊ ነገር ውስጥ ግን ስኬተቹ እንዴት መስቀጠል እንዳለባችሁ ሲሳቅ እንዴት መሳቀጥ እንዳለባችሁ ነገር ሁለት እነግራቸዋል። እንዴት መሳቀጥ እንዳለባችሁ ስኬት እንዴት መስቀጠል እንዳለባችሁ እንዴት ነው የሚሳካላችሁ? እንደ እዝጋቤ ነብይ ነው የሚነግራችሁ ወይ እነግራቸው በደምብ። አንደኛው ስኬት የሚመጣባችሁበትን ምክንያት የያዛችሁበት አቋሚ አትቀየሩ አቋሚ ከቀየራችሁ በቃ ዛሬ አቋማችን አንድ አድርገንና ከዚህ ሞየሌ የሄድክ፣ ልክ ሞየሌ ከሄድክ በኋላ አይ አዲስ አበባ መልስ አለብኝ ይበልክ፣ ሞየሌ ሄድክበት ጉዞ ወደ አዲስ አበባ የምትመለስበት ጉዞ ራጅም ነው መንገዱ። እንደዚህ ደግሞ መንፈሳዊ ዓለም ላይ የሄድክበት አቋሚ አስብ ስትቀየር ደግሞ አቋሙ አሰብ ለማሄድ እንደረዘመ ለመመለስም ይረዝመዋል። በምንም ነገር ውስጥ ብትሆን አቋም እንዳትቀይሩ። ስራም ስትጀምሩ የእናንተ ስራ ትርፋማ መሆን እየሆነ እየሆነ እየሆነ ሲሄድ ተቃዋሚ ይነሳባል። ጎረቤቴ ገፋ ነው እንደዚህ ቢባል ኮንፎርሜሽን ይመጣል። ስለዚህ ቦታ ቀይር እንጂ አቋም እንዳትቀይሩ። ማንም ሰው የያዛችው አቋም እንዳትቀይሩ፣ መልካም ነገር ከሆነ ኢየሱስ ጌታ ነው። ሁላችሁ እኮ መነሻ አላችሁ። መነሻ ግን ረስታችኋል። መነሻ ላይ ውስጥ ይላሉ ያሉ ነገር አለ። ያቺ መነሻው በጊዜ ርዝመት ምክንያት ትተሻል። ከዛም በኋላ እንደገና አዲስ ነገር ደግሞ ምን አርግሻል? ክሬት አርግሻል። ስለዚህ ትክክለኛ ግን የመነሻው ነው። አሁን በሰዎች ላይ ሚስቴክ እና ችግር ወይ ደግሞ ስትራግል የሚፈጠርበት ምክንያት ምንድን ነው? መነሻው እየረሱ ስለሚሄዱ። አገልጋይም ስትሆናችሁ መነሻችሁ አገልግሎት ሆነ አገልግሎ ዛሬስ ባይሳካላችሁ ነገ ስለሚሳካ ዋጋ መከፈል ቢሆን መከራ ቢሆን ምን ቢሆንም ዋጋ እየከፈልክ ማሄድ ነው። እኔም በጣም የሚገርም ሰዎች ሁለት ሰዎች ነው የሚገርመኝ። ኤ ስልክና ለዚህ ሁለቱ ስልኮች ዘመን ካወቃችሁ ነው ከዚህ ስልክ ጋር ማስማማት መትችሉ። ኤ ስልክ ኦፕሽን የላትም። ኦፕሽኑ ምንድ ነው? መደወል ብቻ ነው። ኤ ስልክ ግን ኦፕሽን አላት። ኤ ስልክ ኢንተርኔት ያስጠቅማል፣ ዩቲብ ያስጠቅማል፣ ምንም ነገር ያደርጋል። ኦፕሽን አለ። ይሄ ግን ኦፕሽን የለም። በእድሜ እቺ ትቀድማለች፣ በዘመናዊ ግን ይሄ ነው። አሜሪካ ያለ ዶኩመንት በዚህ ይላካል፣ በዚህ ይላካል። እስኪ ቤታችሁ ያለ ዶኩመንት በዚህ ይላካል

አንደኛ የሚገርመኝ እነሱ ናቸው። ሁለተኛ ደግሞ የሚገርሙኝ አገልጋይ ስንሆን ነገ ነገ ይፈርሳሉ፣ ነገ ነገ ይበተናሉ፣ ቤት ኪራይ መክፈል አይችሉም፣ መኖር አይችልም። የራሳቸውም ብሎ ነገር የሌለው ቸርች እንዴት ነው ማገለገሉ ብሎ እየነገሩት ልክ ደግሞ እና ሬንጅ ኦቨር ስንነዳ ይሄማ ጭራሽ ባሱብን ይላላሉ። ትላንት እኮ አንተ ለእኛ መኖር እኮ አላሰብክም ይቆማል ብላል ነበር። በዘመናችሁ ላይ ሚስ የማታደርጋችሁ ነገር ሁለቱ ሰዎች ናቸው። ሯጭ ካለ ኦሎምፒክ ሁሉ ኢንተርቪው አድርጉት። ከመጀመሪያው ሳይገቡ ነገ ደግሞ ሩጫ። ስለዚህ ሩጫ እንዴት ትሰማለህ? እንዴት ነው የምታደርገው? እኔ ሩጫ እግዚአብሔር አገሬ ታስጠረኛል ብለኛል፣ አስጠራለሁ አስጠራለሁ። ሁሉ ወደ እናንተስ እንዴት ነው? ኧረ እናሸንፋለን። ነገ ጠዋት ወደ ሜዳ ነው። ወደ ሜዳ ገብቶ አንድ ሁለት ብሎ ሩጫ ይጀምራል። ሩጫ ሩጫ ለማለቅ ሁለት ሰከንድ ሲቀር ነው አሸናፊ የሚታወቀው ከዛ በኋላ። ይሄ ሁሉ ጋገታ ይሮጡ ይሮጡ፣ አንደኛ ደረጃ የምትወጣ ያልታሰበች ናት። ኢትዮጵያ ውስጥ ብዙ ጊዜ እኮ ለመጠባበቃ ይዘው ሄዱ ሯጭ። ለመጠባበቃ ይዘ ሄደ፣ መጠባበቃ ይዘ ሄርክ፣ ሰውዬ አንደኛ ይወጣል። አሁን አንተ እሱ አንደኛ እንደሚወጣ ቢያቅ መጠባበቃ ታደርጋለህ አታደርግ። እዝጋበ ነገሩ እንደዚህ ይገለብጠዋል። ቸርች ውስጥ ም እኮ ለማጠባበቃ ያስቀመጡ አገልጋዮች አሉ እኮ ምድርቱ እያተረምሱ ያሉ መጀመሪያ ለማጠባበቃ ነው ተቀመጡት ስለዚህ ወንድሞቼ እኔ ለእናንተም የምነግራችሁ ሁሌ ጦር ምንም የሚመጣባቸው ወደ ስኬት ስትገቡ ነው ወደ ስኬት ካልገባችሁ ሰላም ነው እስከ ዛሬ ድረስ በህይወታችሁ ላይ ማን ነው እናንተ የወጋው ማን ነው እናንተ ያስተካከለ ነገራችሁ ያስታከሰው ብታያቸው በሲስተማቸው ውስጥ ከሚጠበቃቸው ሰዎች በላይ እኮ እናንተ አ የሚድርጉ ሰዎች አሉ ሰውና ስራ ውስጥ ራሱ ውጤታማ ከሆንክ አንድ ቢሮ ተቀጥሮ ቦሱ አንቺ ከወደደ ወይም ደግሞ አንተ ከወደደ ቀጥሮ ሰራተኞች አንተ ያወዱ ስራ የሚያሰራ ሰውዬ ብቻ አንተ ስለተቀበለ ስለአንተ የማጥፎ ነገር ዶክመንት አቀርቦ ሰባት ሰው ይመጣል አንተ ጋር ወደ ማን ወደ ዋና ሰውዬ ክፉ ነው። ለማን ነው የምንገረው? ለዋናው ምንም ነገር የማያውቅበት ጉዳይ ዋናው አንተ ከስራ ቦታ ያባርራል። ግን ጉዳዩ ምንድን ነው? ቅንብር ነው? ይባንተ ስልጣን ላይ እንደዚህ ያደረገ ነው፣ ቢዝነስ ላይ እንደዚህ ያደረገ ነው፣ እንደዚህ ያደረገ ነው ብሎ የሌለ ነገር ቀርጾ ይመጣል። ምንድን ነው የችግሩ? ቅናት ነው። እጀቹ ከፍር ወደለ በጌታ በኢየሱስ ስም ስልጣን ቃል አውጣቸዋለሁ። አውሬ አይበላችሁም። አውሬ ዘመናችሁ አይበላም። አውሬ ጉልበታችሁ አይበላም። አውሬ ደስተናችሁ አይበላም በኢየሱስ ስም አይበላም። ፋይናልስ መጨረሻ ከተናገረ ድረስ እናንተ ቅናት እንዴት እንደመጣ አታውቁ። እናንተ እንዳትወጡ የሚበላ አውሬ። አሁን አንድ በጣም ቅባት ያላት ሴት በጣም የተቀባ ሴት የእግዚአብሔር ቅባት ያላት ሴት የሚበላ ማነው? ሴጣን ደግሞ አባብሎ በማይሆን ሰው ይበላታል። ምክንያቱ የሴቷ ደስትኒ ስለሚያውቅ፣ አጋንንት ደስትኑ እንዳይደርስ ምንድን ነው የሚያደርገው? እዚህ ነው የሚይዘው። ቅባት ያለው ሴቶች በምንድን ነው የሚፈተነው? በወንዶች ወይ አውሬ ባዓል ነው የምታገባ፣ ቸርች የሚከለከል፣ ጸሎት የሚከለከል፣ አገልግሎት የሚከለከል፣ ወዴት ነው የምትገቢ፣ ወዴት ነው የምትወጪ የሚባል ሰው ይጥልብታል። ሰይጣን እንዴት ወደ እናንተ ህይወት ላይ እንደሚዘራ ማወቅ አለባችሁ። ሰይጣን እንዴት አንተ እንደሚመታ ማወቅ አለብኝ። ስለዚህ የሚቀና ሰው እንዳለ ማሰብ አለባችሁ። ስኬታችሁ ደግሞ ደብቁ፣ ዝም ይበሉ። ሰይጣን የሚመታችሁ አይን ውስጥ እናንተ ካስገባ በኋላ ነው ሌላ ጊዜ አይመታም። ስለዚህ ከዚህም በኋላ አትሸወዱ፣ በጌታ በኢየሱስ ስም ስልጣን። ዛሬ እሁድ ነው። ከዛሬ ቀን ጀምሮ የሚያስፈልጋችሁ ነገር ቤታችሁ ድረስ ይምጣ። የሚያስፈልጋችሁ ነገር ቤታችሁ ድረስ ይምጣ። ያስፈልገኛል የምትሉ ነገር ቤታችሁ ድረስ ይምጣ። ቤታችሁ ድረስ ይምጣ። ቤታችሁ ድረስ ይምጣ። ቤታችሁ ድረስ ይምጣ። የሚያስፈልጋችሁ ነገር ቤታችሁ ድረስ ይምጣ። በኢየሱስም ስም ጠርቼዋለሁ። ቤታችሁ ድረስ ይምጣ። በኢየሱስም ቤታችሁ ድረስ ይምጣ። በኢየሱስም ተፈጸመ። በኢየሱስም ስም ተፈጸመ። በኢየሱስም ተፈጸመ። በራችሁ ይከፈት፣ ደጃችሁ ይከፈት። በኢየሱስም ስም የሥራ ውጤት ይሳካላችሁ። ሥራ የምትሞክሩ ሰዎች ይሳካ። የስራ የሥራ በሮች በኢየሱስም ይከፈት። የሥራ ደጆች በኢየሱስም ስም ይከፈት። እግዚአብሔር ከበረከት ወደ በረከት፣ ከታምራት ወደ ታምራት፣ ከድል ወደ ድል ከሙላት ወደ ሙላት በኢየሱስ መሻገር ይሁን፣ መሻገር ይሁን ኢንቺ ይሰስነ ለዝጋብር ክብር